እንኳን ደስ ያላችሁ። እኔ ወደ አርባ ምናምን ትኬት ነበር የቆረጥኩት። ማሻላ ማሻላ ጀመረ። አራት ቆረጥኩኝ ከዛ ደግሞ ሰላሳ ስምንት ቆረጥኩኝ። እንኳን ደስ ያለሽ። ከየት ነው የቆረጥሽው?

ኤዋን የማርያም ባለሶስት መኝታ ቤት ኮንዶሚኒየም የደረሳት ሔዋን የማርያም አስር ሽንድቦች በማካከላችን እንዳለ እስከ አስር የወጡ የታዎችን በመመዝገብ ላይ ይገኛል። እያንዳንዱን በድጋሚ በስነስታ ኦርደር አርገን እንጠራለን። እስፍሽ ፕሊስ ይዛቸው በጥንቃቄ ያዝና ከዘወራ ወደ ላይ ሚጠራ ከዚህ አንድ ይቅርታ፣ ከዚህ በኋላ ወደ እስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለ ሬ እስከ አስር የወጡትን እቃዎች ስም ዝርዝር። የመጀመሪያው ባለ ሶስት ማናት ሄዋን ኤዋል የማርያም ስትሆን ባለ ሁለት መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ ሁለተኛ ሁነታ አሸናፊ ነው። የሶስተኛ ሁነታ ባለ አንድ መኝታ ኮንዶሚኒየም ደግሞ ድነኛ ጸጋ ቴንሴ ቴንሶ ቴንሶ ጸጋ ቴንሶ ባለ አንድ መኝታ ኮንዶሚኒየም ባለቤትና እንዲሁም ባለ አምስት መቶ ሺ ብር አሸናፊ ደግሞ ማንደፍሮ ሸበል ነው። ማንዘፍሮ ሸበል የአምስት መቶ ብር እድለኛ ነው። አድዋት እንሰት አድዋት እንሰት ደግሞ የመቶ ሺ ብር እድለኛ ነው። ምረት ጸጋዬ የመቶ ሺ ብር እድለኛ፣ እንዲሁም ልዋም አስመላሽ የሀምሳ ሺ ብር እድለኛ፣ ዘመኑ ሜ የሀምሳ ሺ ብር እድለኛ፣ ጽጌ ጸጋ የሀምሳ ሺ ብር እድለኛ፣ ሀብታሙ ታደሰ የሀምሳ ሺ ብር ናቸው ይሄ ነው። ምህረት ጸጋዬ የስድስተኛው እጣ የአንድ መቶ ሺህ ብር አሸናፊ። ሰባተኛ እጣ ልዋም አስመላሽ ሀምሳ ሺህ ብር። ልዋም አስመላሽ ሀምሳ ሺህ ብር ዘመኑ ዘሙ መ። አምሳ ሺህ ብር ጽጌ ጸጋ አምሳ ሺህ ብር እንዲሁም ሀብታሙ ሀብታም ታደሰ አምሳ ሺህ ብር። ይደገማል ታስፈለጋስናቸው ስንተኛ ሰባተኛ ስምንተኛ ስምንተኛ ዘመኑ ዘመኑ ዘሙ ዘሙ

በጣም እናመሰግናለን። ለደረሳችሁ እድለኞች እንኳን ደስ አላችሁ። ከአንድ እስከ ሶስት የደረሳቸውን ሰዎች ላክልኝ እና ወይ እየደወለብን እንጠራቸዋለን። ምክንያቱም እንደ አንደኛው ዙር ያልሆኑት ሰዎች እኔ ነኝ ብለው እንዳይገቡ ታይማችንን ወይስት እንዳያደርጉበት በተቻላይ ለአንደኛ እጣ ወጣላቸው ሰዎች አሁን ስንጠራ፣ ዋን ማሪ ሄዋን የማርያም ካለች ትምጣ ቶሎ ካለች ትገኝ። ሄዋን የማርያም እዚህ ውስጥ አለሽ? ሄዋን የማርያም ባለሶስት መኝታ ቤት ኮንዶሚኒየም የደረሰሽ ሄዋን የማርያም ትባያለሽ። ኮንግራጁሌሽን በሏቸው፣ ሌሎች ኮንግራጁሌሽን በሏቸው። እኔ ነኝ እያለች ነው። አሁን ማንም ሰው ኔ እንዲል ይችላል። እንዴት ነው ማረጋገጥ ምችለው? ወይ ስልክ ቁጥሯ ኖሮኝ በስልክ አውርቻ፣ ቲክቶክ ፕሮፋይሏ ካለኝ፣ ዋትሳፕ ላይ ባስገባት እንደዛ መርጣለ። ላስት ታይም አይ ሪሜምበር አንድ ወንድ ብርቱካን ላይ ብሎ ገብቶ በጣም ታይማችን ስ ያደርገል። እሺ አባይ፣ እስከዛም ዳግማዊ አሰፋ ትንሽ የረፍት ጊዜም ስለሚያስፈልገው የደርሱ ደርሶች ሰዎቹን በመወከል ኬክ ቆርሶ እንዲወጣ እና ከዛ በኋላ እየጠራናቸው እነሱ እንዳሳለ

ዛሬ እንግዲህ እድለኛ የሆኑ እድለኞቻችን አስር ኢትዮጵያውያን በተለያየ የዓለም ሀገራት ኑሮ ለማሸነፍ ደግሞ አገራ በሚሉበት በወቅ ይህን የመሰለ ቆንጆ ንድል ሲገጥማቸው እውነት ለመናገር ወደ ሀገራቸው መንጫጊዜያቸውን እንደሚያፈልጥነውና እና ሀገራቸውን ተመልሰው በትክነት እንደሚያየዋ እርግጠኛ ነኝ። ምክንያቱም ብዙዎቻችን ለቤተሰብ ለእናት፣ ለአባት ቤት ለመስራት መኪና ለመግዛት የተለያዩ መሰረታዊ ጉዳዮቻችንን ለመሸፈን ነው ከሀገር የምንወጣውና፣ ሰክሰስፉል ሲያዘጋጀው ይህ ድንቅ ስጦታ ወይም ሽልማት ደግሞ ይህንን ረጅም ጊዜ የሚፈጅ ሀስር አጭር ያደርግላቸዋል ብለን ተስፋ እናደርጋለን። በአጭር ጊዜ ወደ ሀገራቸው ተመልሰው ለሀገራቸው ምድር ይበቃሉ ብለን ተስፋ እናደርጋለን። ከዚህ በማስከተል በክብር ኬኩን የሚቆርሱልን አቶ ፍሬው እንዲሁም አቶ ዳግማዊ ይሆናሉ ማለት ነው። ዳግማዊ አሰፋና ፍሬው በክብር የተዘጋጀላቸውን ኬክ በመስጋና እናመሰግናለን። እንኳን ደስ ያላችሁ፣ ደስ ብሎናል። ሰክሰስ ፕላስ ሰክሰስ ፕላስ ዛሬ ብዙዎችን እድለኛ አድርጓል፣ ብዙዎችን ሚሊዮነር አድርጓል፣ ብዙዎችን የመቶ ሺህ ብሮች ባለቤት አድርጓል፣ ብዙዎችን ደግፏል። እግዚአብሔር መስጋና፣ ዛሬ ታላቅ ነው ለብዙዎቻችን። እናመሰግናለን። ኬካችን ተቆርሷል። ሻምፓኞስ ሻምፓኞስ ሲባል ጋሽ ፍሬው ጋሽ ፍሬው ሻምፓኞን በገንቦ ይከፍትልናል። እናመሰግናለን፣ እናመሰግናለን።